እንዴት ናችሁ? የኪያ ቤተሰቦች በጣም ተቆጥተዋል። እኔ ለራሱ በዚህ መንገድ ይሄዳል ብዬ አላሰብኩትም ነበር። ቲክቶክ ላይ፣ በተለያዩ ሶሻል ሚዲያ ላይ እየተጋነነ ነበር፣ ግን ይህን ያክል ቤተሰብ ጋር ይደርሳል ምናምን ብዬ አላሰብኩም ነበረ። ቤተሰብ ጋር ደርሶ ያው ኪያ በኒ ብዙ ነገር ተብላለች። ለማንኛውም ከቤተሰብ የተላከልኝን አንዱ ቪዲዮ አሳይቻችሁ ልመለስ የይቅርታ ቪዲዮ እንድትሰራ ነው የምጠይቅህ። ምክንያቱም ይሄ ነገር ቤተሰብ ጋር ከደረሰ ቤተሰቦቿ ሌላ ነገር ውስጥ እየገቡ ስለሆነ፣ ቤተሰብ ጋር ጭምጭምተው እየደረሰ ስለሆነ ይህንን ነገር እንድታቆመው ነው የምጠይቅህ። በቃ ሌላ ምንም አልልህም። ይሄን ነገር አቁመው፣ በቃ ይበቃሃል ማለት ነው። ልጅቷን ያንተ የፍቅር መደበቂያ እንድታደርጋት አልፈልግም። አንደኛ እምነታችሁ አይገናኝም። አንተ ኦርቶዶክስ፣ እሷዋር እስልምና እምነት ተከታይ ናት። ስለዚህ ቤተሰብ ጋር ደርሶ ሌላ ጭቅጭቅ ከማምጣቱ በፊት፣ ቤተሰብ ጋር ሌላ ነገር ውስጥ ከመግባቱ በፊት ያላችሁን ግንኙነት ከኢክራም ጋር እንድትርቅና ና የኢቅርታ ቪዲዮ እንድትሰራ አደር አላሃለሁኝ ይሄ ቪዲዮ እንደደረሰ ምላሽ እንደመሰጠኝ አልተጠራጠርም እኔ ለራሱ ይህንን የቅርታ ቪዲዮ ራሴ ልሰራ ነበረ ቤተሰቡን ጋ ይደርሳል ብዬ አልጠበቅኩም ነበረ የቅርታ ቪዲዮ ራሴ ልሰራ ነበረ የኪያ ቤተሰቦች ሁላችሁም በጣም በጣም ከልብ ይቅርታ እኔና ኪያ እንደምታስቡት አልነበረም ግንኙነታችን ኪያ ማለት ለእኔ የሰው ደስታ የሚያስደስታት የሰው ለውጥ የሚያስደስታት ሰው እንዲሰራ የምትፈልግ በቃ፣ በጥቅሉ ኪያን እንደዚህ ነው ብዬ መግለጽ አልችልም። ግን እኔና ኪያ ግንኙነታችን እህት ነው ወንድምነን። ዩቱብ ላይ እንድሰራ፣ እንድበረታታ፣ እንዳድግ ያገዘችኝ ውዷና ምርጧ እህቴ ናት ኪያ። ከዚህ የዘለለ መቼም እኔም ኦርቶዶክስ ነኝ፣ በሃይማኖት አንገናኝም። እሷም አክራሪ ሙስሊም ናት፣ እኔም በሃይማኖት ያልደራደርም ግን በዛ መሃል ብዙ ነገር እየተባለች ቲክቶክ ላይ ፌስቡክ ላይ እየተዘቀዘቀች፣ ኤርሚ ዝም ብለህ ወደፊት ስራ፣ የእኛ ሰው ከማውራት ወደ ኋላ የለም እያለች ስታበረታታኝ ከጎኔ የነበረች ምርጥ እህቴ ናት ኪያ ማለት እንጂ ከዛ የዘለለ እኔና ኪያ መሃል ምንም አይነት ግንኙነት የለንም። ውድ ቤተሰቦቿ አሁንም በድጋሚ በጣም ይቅርታ አድርጉልኝ። ኪያ በዚህ ብዙ ነገር ደርሶብሻል። አንቺም በጣም ይቅርታ አድርግልኝ ያው እኔ እንድሰራ እኔ እንድለወጥላት ስታበረታታኝ ነበር እንጂ ከዛ የዘለለን የናኪያ ምንም አይነት ነገር ኖሮን ወይም የፍቅር ግንኙነት ኖሮን አልነበረም። ነገሩን አጋነውታል ቲክቶክም ላይ እየወጡ በጣም ብዙዎቹ ከጠበቁት በላይ በጣም ሶሻል ሚዲያውን አጥለቅልቆት ነበረ። በዛ መሀል ግን እየተዘቀዘቀችም ብዙ ነገር እየተሰደበችም በውስጥም ማስፈራሪያና ዛቻ እየደረሰባት ኤርሚ ወደፊት ዝም ብለ ጠንክር፣ ሰውን አትስማ፣ የራስክን ስራ ስራ እያለች ስታበረታታኝ የነበረች ኪያ ማለት በጣም ውድ እህቴናት ከዛ የተረፈ እኔና ኪያ ምንም አይነት ግንኙነት የለንም። ፋሚሊ ኪያ ማለት ለእኔ በጣም ምርጥ እህቴናት ቤተሰቦቿ፣ እንዲሁም በዙሪያ ያላችሁ ፋሚሊዎቿ በጣም ይቅርታ አድርጉልኝ። እኔ እንድሰራ እኔ እንድለወጥላት ኪያ ማለት በቃ የሰው ደስታ የሚያስደስታት የሰው ለውጥ እንደ ራሷ ለውጥ አድርጋ የምታስብ ኪያ ማለት በቃል የማትገለጽ በጣም ውዷ እህቴ ናት። ኪያዬ ከልብ አመሰግናለሁኝ። አሁንም ቢሆን ዩቲቤ እዚህ የደረሰው ባንቺ ነው፣ ፈጣሪ ይመስገን። በአማራ ቀን ነው በአምስት ቀን ውስጥ ከስድስት ሺህ ምናምን በላይ ተከታይ አግኝቻለሁኝ። ግን ይሄ ሁሉ የሆነው ኪያ፣ ባንቺ ነው። አንቺ እንደዚያ እየተሰደብሽ ክብርሽን ዝቅ አድርገሽ ሊለኒ በርጣ ጠንክር የእኛ ሰው ብዙ ያወራል እያልሽ፣ ያው የእኛ ሰው ሲያሽቃብጥ ቤተሰብ ጋር ደርሶታል ይህን ቪዲዮ የኪያ ቤተሰቦች በጠቅላላ በጣም ይቅርታ አድርጉልኝ። እኔና ኪያ እህት ወንድም እንጂ ከዛ የዘለለ የኒ ደስታ አስደስቷት የኒ መለወጥ የኒ መስራት አስደስቷት እንጂ እኔና ኪያ የፍቅር ግንኙነት ኖሮን አይደለም። አንደኛ እኔ በሃይማኖት የማልደራደር ልጅ ነኝ። ሁለተኛ ኪያም ቢሆን በሃይማኖቷ የማትደራደር ልጅ ናት። ሁለታችን ሲጀመር እንኳን ለፍቅር ለትዳር፣ ከእህትና ከወንድምነት የዘለለ ምንም አይነት ግንኙነት የለንም። ግን ያው የእኛ ሰው በጣም አጋኖት ነበረ፣ በጣም ሶሻል ሚዲያውን አጥለቅልቆት ነበረ። ክያዬ አሁንም በድጋሚ በጣም ይቅርታ አድርግልኝ፣ የኪያ ቤተሰቦችም በጠቅላላ በጣም ይቅርታ አድርጉልኝ። ፋሚሊዎች ሰውዬ ነው እና በጣም ይቅርታ አድርጉልኝ። እሺ ፋሚሊ እናንተ ተንተባተብኩኝ፣ ደነገጥኩኝ። ሰውዬን ሳይሆን ማለት ነው። እና ኪያዬ እዚህ ለመድረሴ የመነሹ የስኬት አንቺ ነች። ከዚህ በኋላ ያለው ማንኛውንም ነገር ለእኔ በጣም ቀላል ሲምፕል የሆነ ነገር ነው። ሰርቼ ለመለወጥ ቅርብ የሆንኩ ልጅ ነኝ። እስካሁንም አበረታተሽኛል፣ አግዘሽኛል ከልብ አመሰግናለሁ። ብዙ ነገር እየተባልሽ ለእኔ ክብርሽን ዝቅ አድርገሽ እየዘቀዘቁሽ ሁላ ኤርሚ አንተ ጠንክረህ ስራ እያልሽ ስታበረታችኝ የነበረሽ ውዷና ክብር ያለሽ በእኔ ህይወት ውስጥ ውዷ እህቴ ነሽ። በጣም አመሰግናለኝ እንደገና የኪያ ቤተሰቦች በጣም በጣም ይቅርታ አድርጉልን። እኔና ኪያ እህት ወንድምነን እንጂ የፍቅር ግንኙነት ወይም ተፋቅረን አደለም። ኪያ ማለት ለእኔ በጣም ምርጥ እህቴ፣ የኔ ደስታ የሚያስደስታት፣ የኔ ለውጥ፣ የኔ መስራት የሚያስደስታት እህቴ ናት እንጂ ከዛ የዘለለ እኔና ኪያ ምንም አይነት ግንኙነት የለንም። የኪያ ቤተሰቦች በድጋሚ በጣም ይቅርታ አድርጉልኝ። ኪያ አንቺ ራስሽ በጣም ይቅርታ አድርግልኝ። ቤተሰቦች ጋር ይደርሳል እንደዚህ ይጋነናል ብዬ አልጠበቅኩም ነበረ። ያው ባልጠበቅነው መንገድ በጣም ተጋኗል። እና ሁላችሁም በጣም ይቅርታ አድርጉልኝ። በዚሁ አጋጣሚ ደግሞ አንዳንዶችም ያስቀየምኳችሁ ካላችሁ በዚሁ በኔና በኪያ መሀል በተፈጠረው ክስተት ያስቀየምኳችሁ፣ ምናልባት ያስደበርኳችሁ ካላችሁ እናንተም በጣም ይቅርታ አድርጉልኝ። በጥቅሉ በኔም ዙሪያ በኪያም ዙሪያ ያላችሁ ፋሚሊዎች የኔና የኪያ ግንኙነት ከህት ወንድም ሌላ ምንም አይነት የዘለለ ግንኙነት የለንም። ይህንን እንድታቁል ይፈልጋለሁኝ። በጣም በጣም በትልቁ ሁላችሁንም በጣም ይቅርታል። ክያየ በጣም አመሰግናለሁኝ። ከዚህ በኋላ ደግሞ እዚህ አደርሰሽኛል። በራሴ ደግሞ ከዚህ በላይ በደንብ ሰርቼበት ተለውጬ አሳይሻለሁኝ፣ አኮራሻለሁኝ። በእርግጥ ያው የሰው ደስታ የሰው መለወጥ የሚያስደስትሽ የሰው ለውጡ ለውጤ ብለሽ የምታስብ ልጅ ነሽ። በጣም አመሰግናለሁኝ። እኔ ደግሞ ከዚህ በኋላ በራሴ በደንብ ሰርቼበት ተለውጭ አሳይሻለሁ፣ አኮራሻለሁ። የኪያ ቤተሰቦችን ብትሆኑ በጣም በጣም ይቅርታ አድርጉልን። እንዳሰባችሁት አይደለም፣ ያው ወሬው በጣም ተጋንኖብን ነበረ። ግን እኔና ኪያ እህትና ወንድም ወንድምነን። በጣም ይቅርታ አድርጉልን። ሁላችሁም በእኔ ዙሪያ በጣም በሷ ዙሪያ ደግሞ ተቀይማችኋላችሁ። እናንተም ብትሆኑ በጣም ይቅርታ አድርጉልን። እኔና ኪያ እህትና ወንድምና ብቻ ነን። ከዚህ የዘለለ ምንም አይነት ግንኙነት የለንም። እናንተ ሰውዬ ከመጣው ደጁ ተንተባትብ ያለሁ እና ለማንኛውም ሁላችሁም በጣም ይቅርታሽ ፋሚሊ ክያዬ ከልብ ያመሰግናለው። እዚህ ለመድረሴ አንደኛዋ ምክንያት አንችነች። አሁን ፈጣሪ መስከን ከ መቶ በላይ ተከታይ አግኝቻለሁኝ። ደግሞ ከዚህ በላይ በደንብ ሰራበት አለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ እንደዚሁም የደውል ምልክቷን እየተጫናችሁ አበረታቱኝ ፋሚሊዎቼ። ደግሞ ከዚህ በላይ በደንብ እሰራበታለሁኝ አገር ገብቼ ለራሱ ወደፊት እሰራበታለሁ። ግን አሁን እዚህ ያላችሁ ሰብስክራይብ በማድረግ እንደዚሁም የደውል ምልክቷን በመጫን ላይክ እያደረጋችሁ አበረታቱኝ። ዩቱቡን ትልቅ ደረጃ ደርሰዋለሁ። ጥሩ ጥሩ ነገር እሰራበታለሁኝ። ለዚህ ሁሉ ግን መነሻ ክያዬ በጣም አመሰግናለሁ። ማረምን ቃላት የለኝም ላንቺ እንዴት ብዬ እንደምገልጽ ስለራሱ አላውቅም። እዚህ ለመድረስ ዋነኛዋ ምክንያት አንቺና አንቺ ብቻ ነሽ። ምክንያቱም አንቺን እየዘቀዘቁሽ፣ አንቺን እየሰደቡሽ፣ አንቺን እያስፈራሮሽ ኤርሚዬ ጠንክረሽ ስራ፣ ዝም ብለሽ ስራ እያልሽ ስታበረታችኝ የነበርሽው አንች አንቺ ነሽ። እንደገና እህቷን ብቶኝ በጣም ይቅርታ ትላንትና ቪዲዮ ሰርተች ነበረ ቪዲዮች ደርሶኛል። ያው እኔም ራሴ ይቅርታ ልጠይቅ ነበረ ስልሽ፣ በቃ የሆነ ቤተሰብ ጋር እንደደረሰና እንደተጋነነ ስለገባኝ ራሴ ይቅርታ ልጠይቅ ነበረ። እንግዲህ ከአንቺ መቶ ይቅርታ ጠየቅ ካልሽኝ ያም ተመስገን ነው የሚባለው። ይቅርታ አድርግልኝ አንቺም እና እህትሽ በጣም ምርጥ ልጅ ናት። ምክንያቱም እኔን እንዳድግላት እኔ እንድለወጥላት እንጂ እኔና ኪያዬ የፍቅር ግንኙነት ኖረን አልነበረም። ኪያዬ በጣም አመሰግናለሁ፣ ማረሚን ቃላት የለኝም። እዚህ ለመድረሴ ዋነኛው ምክንያት አሁን ዩቱቤ፣ ሁሉም ነገር አልቆ ተስተካክሎልኛል። ማንኛውም ነገር ተስተካክሎልኛል። ከዚህ በኋላ እንግዲህ የሚጠበቅብኝ የኔ መስራት ብቻ ነው። ምክንያቱም ተያይዣለሁ። አሁን ከታችኛው ደረጃ ከፍ ብሏል ዩቱቤ በዚህ በስድስት ቀን በሰባት ቀን ስድስት ሺህ ምናምን ተከታይ ዩቱብ ላይ በጣም ከባድ ነው ለማግኘት። ግን ይህኔ ደግሞ በአጭር ጊዜ እንድለወጥ ያደረግሽኝ ዋነኛዋ ምክንያት አይዲያ እየሰጠሽ እንደዚህ ስራ የሰው ወሬ አትስማ ያልሽ ያበረታታሽኝ ውዱ አህቴ አንቺና አንቺ ብቻ ነሽ። ክያዬ እኔ እንጃ ምስጋና ብቻ አይገልጽሽም፣ ግን በጣም አመሰግናለሁኝ። በዙሪያ ያላችሁ ቤተሰቦቿም ፋሚሊዎቿም፣ እንደዚሁም ወዳጅ ዘመዶቿም ሁላችሁም በጠቅላላ በጣም ይቅርታ አድርጉልኝ። ክያ ውዱ አህቴ ናት። እና በጣም አመሰግናለሁ ኪያዬ። ያው እንግዲህ እንደ ፈጣሪ ፈቃድ ከሆነ በጣም ደግሞ ከዚህ በላይ በጣም ምርጥ ወንድምና ምርጥ እህት ሆነን እንደምንቀጥል ተስፋ አለኝ። ሁላችሁንም በድጋሚ በጣም ይቅርታ አመሰግናለሁ።